ዓይን በጣም ውስብስብ ተፈጥሮ ያላት ናት። ከዓይን በላይ ትንሽ ውስብስብ ሊሆን የሚችለው ይሄው የሰው ልጅ አንጎል ነው። በብዙ ቢሊየንስ ኒውሮን የተዋቀረ በመሆኑ በጣም ውስብስብ ነው አንጎል። ከዛ ዝቅ ብለን ብናይ ዓይን ነው። እንግዲህ ዓይን በጣም አስገራሚ ነው። ከተፈጥሮ መካከል እኔ በጣም ከምገረምበት ነገር የዓይንን ተፈጥሮ ነው አንደኛ ጽንስ በተፈጠረ ከሁለት ሳምንት በኋላ አይኖቹ ማደግ ይጀምራሉ፣ ነው እንግዲህ ከማህፀን ጀምሮ ያለ ታሪክ ነው የሚጀምረው። በዚህ አጋጣሚ አንድ ፎቶ ተመልክቼ ነበረ እና ሳሙኤል ይባላል እናቱ ሶስት ወር ከሶስት ወር አራት ወር አካባቢ ማኅፀኗ ይጎዳል ከዛ ጀርመን ነው መሳሪያ ያስገባሉ ለማከም እና መሳሪያውን አይቶት በእጁ ያዘው። ፎቶ አነሱት ከተወለደን በኋላ ተነስተዋል ማለት ነው። እና በጣም የሚገርምና ከማይፀን ከሁለት ሳምንት በኋላ አይኖች ማደግ ይጀምራሉ ይላል ሳይንሱ። እንግዲህ ስሚወለድ ጥቁር፣ ነጭ፣ ግራጫ ማየት እንችላለን። ምክንያቱም አንዳንድ የነርቭ ሴሎች በተለይ በሬቲናና በአንጎላችን ውስጥ ሙሉ በሙሉ ዳብረዋል አይባልም ቀስ ብለው እየዳበሩ ስለሚሆኑ ነው። ከሳምንት በኋላ ግን ህፃኑ በፍጥነት ቀለማትን የማለየት ችሎታው እየዳበረ ይመጣል። ከጽንስ ጀምሮ የነበረው ሂደት በመወለድና በማደግ እያደገ እያደገ ይሄዳል ማለት ነው። ሌላው በጣም አስገራሚ ነገር ህፃናት ሲወለዱ ያለቅሳሉ ግን እንባ የላቸው። በጣም የሚገርም ነው። እንግዲህ አይንን ካየን ነው የሚለቀሰው አይን ነው እንባ ግን የሌለው ግን ደረቅ ለቅሶ ያለቅሳሉ። እና ከአንድ ወር እስከ ሶስት ወር አካባቢ ነው አይን እንግዲህ እንባ ማመንጨት የሚጀምረውና ህጻናት ምርር ብለው ሲያለቅሶ እንባቸው በጉንጫቸው ላይ ሲፈስ ያው የእናት ልቧ ይሰፈሰፋ አንጀቷ ይሰፈሰፋል ይባላል። እና በጩኸት ከጩኸት ቀጥሎ እንባ በማመንጨት አይን ትልቅ ድርሻ አለው። ሌላው በጣም አስገራሚ ነገሩ አይናችን ክብደት አለው። በ0.25 አውንስ ወይም 7.5 ግራም ይመዝናል ማለት ነው። ራሱን ችሎ ክብደት ያለው ነውና በየሴኮንዱ ብንችል 50 የተለያዩ አካላት ላይ ማተኮር ይችላል። በቅጽበት ውስጥ ማለት ነው። ለምሳሌ አንድ ሴኮንድ አየህ እንደዚህ ብዙ ነገሮች ስካን የማድረግና የማየት አቅም አለው። ሌላው በጣም አስገራሚ ነገሩ ሶስት ቀለማትን ይለያል። በመሰረታዊነት ቀይ ቀለም፣ ሰማያዊ ቀለም፣ አረንጓዴ ቀለማትን በኮንስ አማካይነት ሲለይ፣ እነዚህ ደግሞ ከብርሃን ሞገድ ጋራ ይሰናሰሉና ይዋሃዱና በአማካይ ከአንድ ሚሊየን እስከ አስር ሚሊዮን የሚደርሱ ቀለማትን መለየት የሚችል ተፈጥሮ አለ። አያስደንቅም? በጣም ነው የሚደንቀው፣ ይሄን ያህል ውብ ተፈጥሮ ያለን። ሌላው ማስነጠስ አይንን ከፍቶ አይቻልም። ስትሞክረዋለሁ አይንን ከፍቶ ማስነጠስ አይኑን ሰው ይጨፍናል እና አይንን ከፍቶ ማስነጠስ አይቻልም። ራሱ ያ ከአይን ጋር የተያዘ አስገራሚ ነገር ነው። እንግዲህ በጣም የሚገርመው በአመት ከአምስት ነጥብ ሁለት እስከ ሰባት ነጥብ አንድ ሚሊዮን ጊዜ አይን ይርገበገባል ብሊንክ ያለው አ ይርገበገባል እንግዲህ እስከ ሰባት ሚሊዮን ድረስ በአመት ማለት ነው። ስለዚህ በሰዓት ቢያንስ ከ900 እስከ 1200 ጊዜያት አይናችን እናርገበግባለን። በጣም ጀምሮ ለለው በቃን እንግዲህ ከ14400 እስከ 19200 እንደማለት ነው። እንግዲህ ምን ያህል የመርገብገቡን ፍጥነት ነው የሚያሳየ ግን የሚገርመው በሳምንት ከ108800 እስከ 134000 ጊዜ ስናርገበግብ አብዛኛውን ጊዜ የሚርገበገበው ስናወራ ነው። ይርገበገባል ስናነብ ደግሞ ይቀንሳል። በጣም ትኩረት ሰጥተን ነው የምናነባው። እና ወሬ ወሬኛ ስንሆን ግን አይናችን በጣም ይርገበገባልና እንግዲህ፣ ትንሽ ወሬን ቀነስ በማድረግ ወደ መጻሕፍት ማተኮር ያንን እርግብግቢት ያደርገዋል፣ ያወርደዋል፣ ይጨንሰዋል ነው። በዛም ስናነብ እውቀት ገንዘብ እናደርጋለን። ይሄ ነው ሌላው ውስጥ የሚከናወን መሆኑን እና ይሄ ደግሞ የሚያሳይ ማስሉ በጣም ፈጣን ነው ማለት ነው። በዚህ ደረጃ ከተረገበገበ ምን ያህል ፈጣን የሆነ ማስል እንደሆነ አስበው። በጣም እንዲያውም ብዙውን ጊዜ የሕክምና ባለሙያዎች ምን ይመክራሉ? አይን ብዙ ሲስተማም ይሄ በተለይ ከአይን ጋር

ስድስት የሚባሉ ከዋክብት አሉ። ፕሌዲስ በሳይንስ ወይም ሰቨን ሲስተርስ ይባላሉ። ምርጥ አይን ያለው ሰባተኛውን ኮከብ ማየት አለበት። አብዛኛውን ጊዜ ማታ ማታ ከዋክብት ለመመልከት እኔ ጋር ምሽት የሚመጡ ሰዎች አሉ። እንደምታውቀው ጨረቃን ይመለከታሉ። የጨረቃን ጉድጓዶች፣ የጁፒተርን ጨረቃዎች በቴሌስኮፕ ያሉ ከዛ በኋላ ታውረስን ምን ካሳያቸው በኋላ እስቲ ሰባት ወንድማማቾችን ፕሬዲስን እስቲ ተመልከቱላችኋለሁ በተለይ ላሊበላ ቤተ ገብርኤልን ዲዛይን ያረገበት ቅርጹ ፕሬዲስ ነው፣ ሰማይ ላይ እንደምናየውና ሰባተኛዋን ማየት ትችላላችሁ ወይ ነው እና አብዛኞቹ ማየት አይችሉም። በጣም ነው የሚከብደው። የተለየ እንትን ካለ ነው ፎከስ። ግን ምርታይን ያለው ሰው ያችን ማየት ይችላል፣ እኔ በጣም ካለ በለዚያ ግን በባይናኩላር ወይም በቴሌስኮፕ ነው። ሌላው ቀለማትን ዝርዝራቸውን ለማየት የሚረዱ ወደ ሰባት ሚሊዮን ኮንስ አይናችን አለው። በጨለማ ውስጥ የተሻለ ለማየት ደግሞ የሚችሉ ሮድስ የሚባሉ ወደ መቶ ሚሊዮን ሐዋሳት አይናችን አለው። አይደንቋ! በጨለማ ለማየት ቀለማትን ለመለየት የሚችሉ ወደ ኮንስ ሮድስ፣ እነዚህ ያህል ሴሎች እንግዲህ በተፈጥሮ የተሰጡ ድንቅ ስጦታዎች ናቸው። ሌላው በጣም አስገራሚው አይን ከአንድ ሚሊየን በላይ የእይታ ነርቭ ኦፕቲካል ነርቭስ አለው። ከ106 ሚሊዮን በላይ ፎቶ ሪሴፕተርስ ሴሎች አሉት። አይገርምም? 106 ሚሊዮን ሪሴፕተር ሴንስ በቃ እነዚህ ሪሴፕተሮች ያሉት ነው። እና ምን ያህል ምን ያህል በምን አይነት መዋቅር የተገነባ እንደሆነ እንዴት ፈጣሪ እንደሰራው በጣም በእጅጉ የምትደነቅበት ነው። ሌላው ለምሳሌ ከአሻራ ጋር ተያይዞ አሁን አብዛኛውን ጊዜ ሞባይላችንንም ኦር አንዳንድ ሴኩሪቲ ነገሮችን በአይናችን ምን ከፍት ሆነናልና አይሪስ የተባለው አይናችን ክፍል ወደ 256 የተለያዩ መለያዎች አሉት። ቢሽ ዲሽል ሲግኔቸር አሻራ ቢያንስ 40 40 ነው መለየው። ይሄ ግን ወደ 256 እና አሁን አሁን ሪሰንትሊ እየመጡ ያሉ ቴክኖሎጂዎች ካያቸው በአይን ነው። ስትሮንግ ነው በጣም ስትሮንግ የሚባሉት፣ በጣም እንደውም አንዴ ከዶክተር ኖጋብ ስታነ እናቶቻችን አልሰለጠኑም ይባላሉ፣ ግን እነሱ ስልቱን ነበሩ ዲጂታል ሲግኔቸር ያትም ያልተማረ ይመስላል፣ ግን ቢያንስ አርባ መለያ ሴኩሪቲ መለያ ያለው ይሄ ነው። ያንተ አሻራ ከኔ ጋር አይገናኙ። የትም የትም ቦታ ሂድ፣ አሻራ ትሰጣል። ህግ ቦታ ነበር። ይታወቃል ያንተ አርባ መለያዎችን መጥቶ ያወጣል። የአይነ ግን 256 መለያዎች አሉት ማለት ነው። ይሄ ስለዚህ አሁን ይሄ ኮምፒውተር ሴኩሪቲ ላይ እንዳልከው ይሄ ባዮሜትሪክስ እንላቸዋለን። በጣት በአይን እንደዚህ ምንከፍታቸው በጣም ስትሮም ናቸው። ይሄ እንግዲህ በስፋት ሌላ ጊዜ ቁጭ ብለን ከምሁራን ጋር ደግሞ የምናቀርበው ነው። ቀጥል፣ ደስ የሚል ነገር ይሆናል። ነው አይ መስጠት ነው ይድናል። ለአይን አምላክ አለው ይባላል። የሚገርመው በ48 ሰዓት አዙ ውስጥ ያገግማል። ይሄ የሚደንቅ ነው። ለምሳሌ የአይን ምርመራ አድርጋ ከሆነ እኔ ለምሳሌ ባህር ማዶ ቤትኩ ጊዜ በጣም ብዙ ስለምታነብ ስለምጽፍ አይን እንትን ሊሆን ይችላል ተመርመር ምናምን አሉ። ሺ አልኩኝ። ቼክ ኖርማል ነው። ከዛ ውስጡን ለማየት ፈሳሽ ገባና ያ ብዥ ነው፣ ሁሉ የጠፋ ነው። በጣም ከባድ ነው። ለአንድ ቀን ግን ሰዓት ባልሞላ ውስጥ በጣም ፈጥኖ የመዳን አቅም አለው። ና አምላክ በጣም የሆነ ደግሞ የሆነ ነገር ያወገዋል። ስለዚህ ሺልድ አድርጎበታል አለ። ሽፋሽፍትህ መክደኛው ዝም ብሎ የሆነ ጉድፉም የሆነ የሚበረው እንት እንዳይገባብ መከለያ ደግሞ መጨፈኛ አድርጓል። ይሄ በጣም በጣም የሚያስደንቅ ነው። ሌላው እንግዲህ አንተን አንተን ጨምሮ 99% የሚሆነው የዓለማችን የአይን መነጽር በተለይ ከ43 ከ50 ባለው እድሜ ክልል ውስጥ የማንበቢያ መነጽር ይጠቀማል። አንተ እዛ እድሜ ደርሳል ማለት ይሄ ሳይሆን ያው በጣም የማንበቢያ መነጽር ደግሞ የተሻለ እይታህ እንዲጨምር የሚያደርግ እንትን ነው እና ይሄ ከአይነጋ የተያያዘ ነገሮች አሉ እና እድሜ እየገፋ ሲሄድ እንግዲህ በአይናችን ላይ ያሉ ሌንሶች የማተኮር ችሎታቸውን ያጣሉ ማለት ነው ደግሞ ይሆናል። ይህ እንግዲህ ያው የዕድሜ ግስሰትን ያመለክታል። ሌላ አስገራሚ ነገር ጠፈር ላይ ያሉ ተመራማሪዎች ማልቀስ አይችሉም። ቲሬጅንት ነው አው ላንዶ አው ምንድነው? እንባ ይመጣል። አሁን ስክሪን ላይ እንደውም ለተመልካቾቻችን እናሳያቸዋለን። ይንጠለጠላል እንጂ አይወድቅም፣ ስበት ስለሌለ። ሰው መሬት ላይ እየተንዘቀዘቀ ነው ይበሳው እዛ እንደ ኳስ እየተንከባለለ ነው። ምክንያቱም ስበት የለም። ይሄ በጣም አስገራሚ እንደው ክሪስ ሃድፎልድ የተባለ አንድ አስትሮኖመር አስትሮናውት ልናለቅስ እንችላለን ይላል፣ ግን በምድር ላይ እንዳለው መሬት ተባይልም እና ለምሳሌ ስቴዲየም ሜዳ ላይ ኳስ እንደመንከባለል ጉንጭ ላይም እንደዚህ እየተንከባለለ